ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም ወዳገሬ ልጆች እንዴት ናችሁ ሰላማችሁ በዚህ ተደረፍረፍ ይበልይ በያላችሁ በት ወደ ሀባይቢ ረምዳን እንዴት ናችሁ ጾም እንዴት ናችሁ ሰራ እንዴት ይዟችኋል ለቤት ሄድ ሲሆናችሁ ላይክ ሼር ሰብስክራይብ አደረጋችሁ አበታቱ ማለት ነው ፈኪሻ ተመልሳለች አልহামዱሊላህ እውነት ለመናገር ነው አማ አልብዬ በጣም ሰግቼ ነበር ማለት ነው በባለፈው ቪዲዮ ላይ ደግሞ በጣም ጠፍታ ነበር አንድ ምናምን እና ከጓደኞቿ ጋር ሰብሰብ ብላ መጥታለች ማለት ነው። እንግዲህ ሙስሊም ክርስቲያኑ በአንድ ላይ ሆነው አስፈጥራቸዋለች ማለት ነው። ሰብሰብ ብለው ደስ የሚል ጊዜ አሳልፈዋል ማለት ነው። እንደዚሁም ደግሞ ሚስጥር ወጥተዋል ማለት ነው። እስከ መጨረሻው ድረስ አብራችሁ ይንቆዩ። ምንድን ነው ሚስጥሩ? ሙሽራ አለ በመሀል ከመሀል እንግዲህ ከነዚህ ሁሉ ሰዎች መሀል ሙሽራ አለ ማለት ነው። ከሮመዳን በኋላ ነው ወይስ ሮመዳን፣ እንዴት ነው? እና ፈኪሻ ተመልሳ መጥታለች ከጓደኞቿ ጋር። በጣም ደስ ይላል፣ የምር ከዛ ሁሉ ጭንቀት ከዛ ሁሉ ፈተናዎች አልፋ እንደዚህ ከራሷ አልፋ፣ አሁን ላይ ደግሞ እንደዚህ ጓደኞቿን ሰብሰብ አድርጋ ማስፈጠር ማለት፣ የራሷ ቤት ይዛ እንደዚህ ማስፈጠር ማለት እንዲህ ቀላል ነገር አይደለም መሻላ። እና በዚህ አጋጣሚ ፈኪን ሰላ ድንቃት አላልፈም ማለት ነው። እና ከጓደኞቿ ጋር ደስ ሲል ስብስብ ጀማ በነገራችን ላይ ደስ ይላል። እና አንድ ላይ ሰብሰብ ብለው ፍጡር ዛሬ አስፈጥራቸዋለች ማለት ነው ከጓደኞቿ ጋር እና ስብስባቸው፣ ጓደኝነታቸው በጣም በጣም ደስ ይላል ማለት ነው። ኢንሻላህ እኛም እንግዲህ በሀገራችን ገብተን ሰብሰብ ብለን። የምናፈጥር ያድርገን። እንሻላ የዛሬ ዓመት ሁሌም እንደዛ እላለሁ ማት ብሎ አድርጉልኝ። እና መግባት ስለምፈልግ በቃ ሁሌ በየቪዲዮ የዛሬ ዓመት የዛሬ ዓመት በሀገር በሀገር እያልኩ ነው። እንሻላ ዶ አድርጉልኝም በቅርብ እገባለሁ ማለት ነው። እና ፈኪ በጣም የምወዳት የማደንቃት ልጅ ናት። እና ደግሞ በቃ እኔ ትመቸኛለች፣ ደስ ትለኛለች። እውነት ለመሳቋ ምናምን ፈገግታ ደስ ይላል እና ዛሬ ሰብሰብ ብለው አስፈጥራቸዋለች ማለት ነው፣ ፈኪሻ እና ከመሀላቸው ደግሞ ሙሽራ አለ፣ ካጓደኛቸው ላይ እንግዲህ በቅርቡ ሰርግ ጠብቁ ማለት ነው። ያው እንግዲህ ሰብሰብ ብለው ድርሻ ድርሻቸውን ይዘው እየወጡ ነው ማለት ነው። ድርሻ ድርሻቸውን ሲሰባሰቡ ምናምን እንደዚህ እዛው ይተያዩና ድርሻ ድርሻቸውን ይዘው እየወጡ ነው በቃ ድርሻ ድርሻቸውን ይዘው ላሽ እያሉ ይገኛሉ ማለት ነው። በስብስብ ምናምን ትዳር የማዛው ያዩትን አይናቸው ያረፈባትን ይዘው ላሽ እያሉ ነው ማለት ነው። እንግዲህ በሐላል እንደግፋለን ማለት ነው። በሐላል ሁሉም ነገር ደስ ይላል። እንደዚህ ስተሰባስባችሁ በሐላል ይዛችሁ መውጣቱ መልካም ነው ማለት ነው። እና ያው ሰርጉ እንግዲህ የፈኪ ሳይሆን የጓደኛዋ ነው ማለት ነው። የጓደኛዋ ነው። በቅርቡ እንጠብቃለን ማለት ነው። እና ደስ ይላል እንደዚህ አስባችሁታል። ብዙ ፈተና አሳልፋለች ፈኪ በጣም ከሚባለው በላይ በጣም። አሁን ደግሞ በራሷ የራሷን ነገር ይዛ ጎብዛ ጠንክራ እንደዚህ ደግሞ ከራሷ ማልፋ ሰውን ስታስፈጠር ማስፈጠረ ማለት ቀላል ነገር አይደለም። ማሻላ ተባረክ ራህማን እና እንግዲህ አህሙንና በቅርቡ እኛም ደግሞ በቅርቡ አህሙንና ፊኪን እንዳራቸው እንደ የድሮ ፈገግታቸው ተመልሷል። አልሐምዱሊላህ እና ደስ ይላል ግን ከምንም በላይ እውነት ለመናገር ያው ጓደኝነት ከምንም ከምንም በላይ ደግሞ ጓደኝነት ይበልጣል። ከምንም ሌላ ግንኙነት ሲኖራችሁ ስትጣሉ ያን ግንኙነት ይቆማል ማለት ነው። ግን ጓደኝነት ደግሞ ምንም በቃ ምንም ቢሆን ብትጣሉ፣ ምንም ብትሉ ተመልሳችሁ ትገናኛላችሁ ማለት ነው። እና ያው እንግዲህ ለቀልድ ነው። ካተጣመሩም ደስ ይሉናል። ካለበዛም ደግሞ እንደዚህ አብሮ ተሰባስበው ሲሰሩ በጣም ብዙ ሰው ተወዳጅ ናቸው። ከመጀመሪያው አህሙና ፈኪ ከመጀመሪያውም እንደመጡ በጣም በጣም ብዙ ሰው ወዷቸው፣ ያው ሸይጣን በመሀል ገብቶ ነበር። አልሐምዱሊላህ እሱም ደግሞ ተፈቷል ማለት ነው። እና አብረው ሲመጡ በጣም ብዙ ሰው ይወዳቸዋል። አሁን በነገራችን ላይ ደስ ይላል። ጨዋታ የሚችል ጎበዝ ልጅ፣ አስተዋይ ልጅ ነው። እውነት በጣም ብዙ ኢቶበሮች አይታችኋቸው ከሆነ በቃ በጣም ፌክ ምናምን ይሰራሉ እነዚህ ጃማዎች፣ ግን እውነት ለመናገር እንደዚህ የውሸት ነገር ምናምን ድራማ ምናምን አይሰሩም። አይሰሩም አይታችሁ ከሆነ በብዛት ድራማ ምናምን አያበዙም አንዳንዶቹ እያያችሁን ውሸቱንም እውነቱንም ድብልቅልቅ ያደርጋሉ የእነዚህ ጃማ ግን ደስ ይላል የምር ሀቂቃ በራሳቸው ሙድ በትክክለኛው በቃ ፏ ብትን እያሉ በትክክለኛው መንገድ ነው የሚሰሩት ማለት ነው እና በዚያው ቀጥሉ ቀጥሉበት ነው የምንለው በዚያው ቀጥሉበት ይምርድ መቀሽብረቅበሉ በዚው እና እንግዲህ መጨረሻቸው መጨረሻችን ሁላችን አላ ያሳምርልን። ሮመዳንን ጾመው ከሚጠቀሙት አላ ያድርገን። በድዋ እንረሳሳ ድዋ አድርጉ ማለት ነው፣ ድዋ አድርጉ አላ ሱብሃነ ተዓላ ለየትን ቀድር ይወፍቀን። እና የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ አበታችሁ ማለት ነው። ባይቢ፣ ሰላሙኑልኝ